ማንቸስተር ዩናይትድ አሌክሳንደር ፓብሎቪችን ሊያስፈርም ይችላል ተባለ። ሼልፊድ ዌንስ ደይ የ12 ነጥብ ቅጣት ተጣለበት። ሪያል ማድሪድ ኬንያን ይልዲዚን ለማስፈረም ማሰቡ ተሰማ። ላሚኒ ያማል በተናገረው ነገር መላው የማድሪድን ደጋፊ አስቆጣ። ሰላም ጤና ይስጥልን የተከበራችሁ የአድማስ ሚዲያ ቤተሰቦች ጥቅምት 15 2018 ዓ ም በዕለተ ቅዳሜ የወጡ አጫጭር ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ሴቶች ዋንጫ ለማለፍ ከታንዛኒያ ጋር ጥቅምት 18 የሚያደርገው ወሳኝ መጨረሻ ጨዋታ በድሬድዋ ኢንተርናሽናል ስታዲየም ያደርጋል ተባለ። የኢትዮጵያ እግር ኳስ ፌዴሬሽን ጨዋታውን ድሬድዋ ስታዲየም ላይ እንዲያከናውን የካፍ ስታዲየም ገምጋሚ ወደ ኢትዮጵያ በመምጣት እንዲገመግም ያደረገ ሲሆን ስታዲየሙ ለካፍ ክለብ የማጣሪያ ዙር ጨዋታና ለወጣቶች ውድድር ካታጎሪውን የሚያሟላ መሆኑን በግምገማ ሪፖርታቸው አረጋግጠዋል። ብሔራዊ ቡድኑ በታንዛኒያ ያደረገውን ጨዋታ ሁለት ለዜሮ ተሸንፎ መመለሱ ይታወሳል። ሆኖም ግን ቀልብሶ ለማለፍ የሚያደርጉት ትግል ከወዲሁም ይጠበቃል። ለኢትዮጵያ ሴቶች ብሔራዊ ቡድን ከወዲሁ መልካም እድል እንዲገጥማቸው በቻናላችን ስም እንመኛለን። ወደ ውጭ ሀገር መረጃዎቻችን በቀጥታ እንወስዳችኋለን። ማንቸስተር ዩናይትድ ጀርመናዊ የባየር ሙኒክ አማካኝ አሌክሳንደር ፓውሎቪችን ለማስፈረም እያጤኑ ነው ተባለ። የስፔኑ ኃያል ክለብ ሪያል ማድሪድ ቱርካዊ አጥቂ ኬንያን ይልዲዝን ለማስፈረም ለጁቬንትስ መቶ ሚሊየን ዩሮ ለመክፈል ፈቃደኛ ነው ተብሏል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቸልሲ የጀርመን ቡንደስሊጋ ክለብ ኮለን ተጫዋች የሆነውን ሴዳል ማላን ለማስፈረም ፍላጎት ካላቸው ክለቦች መካከል በመሪነት ይገኛሉ ተባለ። የቀድሞው የሊቨርፑል፣ ቫሌንሲያ፣ ኢንተር ሚላን፣ ቸልሲ፣ ሪያል ማድሪድ እና ናፖሊ አሰልጣኝ ከአውሮፓ እስከ ቻይና ሊግ የማሰልጠን ታሪክ ያላቸው አሰልጣኝ ራፋኤል ቤኔቲዝ የግሪኩን ክለብ ፓንቲያኮስን በሁለት ዓመቱን ለማሰልጠን ከስምምነት ደርሰዋል። ሪያል ቤኔቲዝ የግሪኩን ክለብ በአሰልጣኝነት ታሪካቸው 17ተኛ ክለባቸው እንደሚሆንና በአመትም 347 ሚሊዮን ፓውንድ ክፍያን በማግኘት በግሪክ ካሉ ክለቦች በሙሉ ከፍተኛ ተከፋይ አሰልጣኝ እንደሚሆኑም ተነግሯል። የባርሴሎናው ታዳጊ ኮከብ ላሚን ያማል ከልክላሲኮ ጨዋታ በፊት ባደረገው ቃለ መጠይቅ በሪያል ማድሪድ ላይ ጠንከር ያሉ ቃላቶችን ሰንዝሯል። ቃላቶቹም የሪያል ማድሪድ ሙሉ ደጋፊን እንዳስቆጣ ተዘግቧል። የሻምፒዮን የሻምፒዮንሽፑ ክለብ ሸልፊድ ወንስደይ 12 ነጥብ ቅጣት ተጣለበት። ሸልፊድ ወንስደይ በገባበት ከባድ የገንዘብ ኪሳራ፣ እንዲሁም በክለቡ ደጋፊዎች በተነሱበት ከፍተኛ ተቃውሞ ምክንያት ክለቡን ወደ ጊዜያዊ አስተዳደር እንዲገባ ወስነዋል። አሁን ደግሞ ትናንት ወደ ተደረጉ አንዳንድ መርሃ ግብር በመናገር የዛሬን ጨዋታ እንጠቁማቸዋለን። ትናንት በሳውዲ አረቢያ ሊግ ተጠባቂ መርሃ ግብር ተደርጓል። አልሂላልን ሂላልን ከአሊታሃድ ያገናኘው ጨዋታ ነበር። እነዚህም ሁለት ቡድኖች ትናንት ምሽት በጣም ተጠባቂ ጨዋታቸውን አከናውኗ። የአልሂላልን የማሸነፊያ ግብ ዱምቢያ እና ማርከስ ሊዮናርዶ ማስቆጠር ችለዋል። ትናንት አልሂላሎች አሊታሃድን ሁለት ለዜሮ በሆነ ውጤት አሸንፈዋል። የወቅቱ የሳውዲ አረቢያ ሊግ አሸናፊ የሆነው አሊታሃድ በዘንድሮ የውድድር ጊዜ ሁለተኛ ሽንፈቱንም አስተናግዷል። ሌላኛው ሌላኛው ትናንት የተደረገ መርሃ ግብር በጣሊያን ሴሪኤ ኤሲ ሚላንን ከፔዛ ያገናኘው መርሃ ግብር ይጠበቅ ነበር ይሁን እንጂ ሚላን ድል ማድረግ አልቻለም ሁለት ለሁለት አቻ በሆነ ውጤት ተጠናቋል የኤሲ ሚላንን ግቦች ራፋኤል ሊዮ ና ቻሪ አታካሚ ሲያስቆጥሩ ለፔዛ ደግሞ ንዞላ ና ኳድራዶ ከመረብ አሳርፈዋል ከ34 ዓመት በኋላ ወደ ሴሪያው የተመለሰው ፔዛ በውድድር ዘመኑ የመጀመሪያ ድሉን ማሳካትም አልቻለም ዩናይትድ ወጣት ግብ ጠባቂ አስፈረመ ማንቸስተር ዩናይትድ የ16 ዓመቱን እንግሊዛዊ ወጣት ግብ ጠባቂ ቻርሊ ሃርዲን ዝውውር ማጠናቀቃቸው ተገልጿል። ማንቸስተር ዩናይትድ ግብ ጠባቂውን ከሻምፒዮንሽፑ ክለብ ደርቢ ካውንቲ ማስፈረማቸው ተነግሯል። ግብ ጠባቂውም የስኮላርሽፕ ውል ሲሆን ግብ ጠባቂውም የስኮላርሽፕ ውል ስምምነት 17 ዓመት ሲይዝ እንደሚፈርም ተጠቁሟል። ግብ ጠባቂውም በዳን ፊልቸር የሚመራውን የክለቡ ወጣት ቡድን እንደሚቀላቀልም ተገልጿል። የቸልሲው አለቃ ኢንዞ ማሬስካ እድሜ ምክንያት አይደለም፣ ስቲቪዮ የሚጫወተውን ጨዋታ ለሌሎቹ ወጣት ተጫዋቾች እያንዳንዱ መጫወት እንደማይችሉም ተናግሯል። ባርሴሎና ድጋሚ ይግባኝ ለላሊጋው አስገብቷል። አሰልጣኛቸውን ሀንሲ ፊሊክን ባለፈው በነበራቸው መርሃ ግብር ቀይ ካርድ መመልከታቸው ይታወሳል። ታዲያ ለኤል ክላሲኮ ጨዋታ ሜዳ ይገኝልን እያለ የባርሴሎና ቦርድ እየጠየቀ ይገኛል። ክላሲኮ ርዕሳን ወጣ ጆሎስኪን ኩንዴ ከማድሪድ ጋር ለሚያደርጉት ጨዋታ እያገገመ ነው ይደር ይደርሳል የሚባል ነገርም ተሰምቷል። በተጠባቂ ሊጎች የሚደረጉት ጨዋታ ስንመለከት በእንግሊዝ ፕሪሚየር ሊግ ቀን 11 ሰዓት ላይ ቸልሲ ከሰንደርላንድ ይገናኛል። በተመሳሳይ ሰዓት ቀን 11 ሰዓት ኒውካስትል ከፉለሃም ሲገናኝ፣ አንድ ሰዓት ተኩል ማንቸስተር ዩናይትድ ከብራይተን ይገናኛሉ። ምሽት አራት ሰዓት ብሬንትፎርድ ከሊቨርፑል የሚያደርጉት መርሃ ግብርም ይከናወናል። በስፔን ላሊጋ 9 ሰዓት ጁሩና ከሪያል አቬዶ ሲገናኙ 12 ሰዓት ከሩብ ስፓኖል ከኤልቼ ይገናኛሉ። አንድ ሰዓት ተኩል አትሌቲክ ቢልቦ ከጌታፌ፣ አራት ሰዓት ቫሌንሺያ ከቪያሪያል ሲገናኝ በጣሊያን ሴሪ ቀን 10 ሰዓት ዩዱኒዜ ከኤልቼ፣ በተመሳሳይ ሰዓት ቀን 10 ሰዓት ፓርማ ከኮሞ፣ አንድ ሰዓት ላይ ናፖሊ ከኢንተር ሚላን ሲገናኙ ምሽት 3 ሰዓት 45 ከሩሜንሴ ከአትላንታ ይገናኛሉ። በጀርመን ቦንደስ ሊጋ 10 ሰዓት ኦግስፐርግ ከአርቢ ሊብዚሽ ሲገናኙ፣ ሞንቸግላድባ ከባይር ሙኒክ፣ አይንትራንክ ፍራንክፈርት ከፖውሊ፣ ሆፈንየም ከሆደንየም ሃምበርገር ከወልብስበርግ አምስቱም ጨዋታዎች በተመሳሳይ ሰዓት አስር ተኩል ላይ ሲከናወኑ፣ ቀሪው አንድ መርሃ ግብር ምሽት አንድ ሰዓት ተኩል ዶርትመንድ ከኮለን ይገናኛሉ። በፈረንሳይ ሊግ ዋን 12 ሰዓት ከሩብ ብረስት ከፒኤስጂ 2 ሰዓት ሞናኮ ከቱልስ ምሽት አንድ አራት ሰዓት ሌንስ ከማርሴይ ይገናኛሉ።